ነው አንዳንዴ ደግሞ መሸሽ ደግሞ መፍትሄ አይሆንም። ያው ብዙ ጊዜ ደግሞ እስካሁን ድረስ ለቢኒያም በጣም ብዙ ነገር እየታገልሽለት ነበረ አለባሽ። ዛሬ ደግሞ እነሱ ከጣሉ በኋላ እንደኔ ሀሳብ ማለት፣ አንቺን ባላውቅም፣ ግን አጠገባቸው እንደምንም እስከ መጨረሻው ድረስ መታገል አለብሽ ብዬ ነው እንጂ የማስበው፣ እኔ መሄዱ ላይ አልስማማም፣ ከአንቺ በላይ ባላውቅም ማለት ነው። አንቺም ሁሉም በቃ የአንቺ ቤተሰቦችም ሁሉም አንቺ ከህይወታቸው ከወጣሽ በቃ ሰላም ይሆናሉ ና ሁሉም በቃ ከህይወታቸው ውጭ ነው ና። ስለዚህ እኔ ልሂድና ማለት ደግሞ እርግጠኛ ነኝ ወደ ነበራችሁበት እንደምትመለሱ ነው። እነሱንም ይቅርታ ጠይቄ አንቺንም ደግሞ ለመሰናበት ነው። ማለት ደስተኛ ይሄ ጥሩ ስቀን ተጫውተን ያሳለፍ ነው፣ ሁለት ቀን ሶስት ቀን ቢሆንም ለእኔ በጣም የሚቀርታ ስጠቅ ነው የቆየትም ነው። ይቅርታ ያለ መጠየቅ ነው ካሜራ ይዘሽ የምጠሹ እነሱንም ብዙ ነገር እንትን ብያለው ምናምን ብዙ መስቀይም ነገር ተናግሬያለሁ። እነሱን የአንቺ ቤተሰቦች ምናምን ብዬ ነው እንዴ። ለምን እኔ በቃ ቻው ሳልልሽ አልሄድም ብዬ እንጂ አልቀባም ሄዳለ። ጥፋት ባይብሽም ደግሞ ቅርታስ ከጠየቅሽ ድረስ ኦልሬዲ ጥፋትሽን አምነሽ ቅርታስ ከጠየቅሽ ድረስ ምንም አይነት ጥፋት የለብሽም። ገባሽ ያው ስለዚህ አሁን እሄዳለሁ ምናምን የምትይው ነገር ይቅርና፣ እኔ ቢኒ ጋር ልደውልለት። እየሰራ ያለው እንዴ! ይቅርታ መጠየቅ ነበረበት። በቃ እሱም ጥፋት አጥፍቷል። እሷ ብቻ አይደለች የሚያጠፋችው። ብንቆይተው ደግሞ ሁለቱ ተጣልተው እንደሆነ ሊገባቸው ይችላል። እኔ በእርግጠኝነት ከእሱ ጋር የሆነ ነገር ካልተፈጠረች ልጅ አንቺ እሱን ይቅርታ ልታረጊለት ከሆነ ደውይለት። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ ነኝ እግዚአብሔር ይመስገን፣ አለሁ ደህና ነኝ። ዛሬ እንግዲህ የመጣሁበት ምክንያት ምንድን ነው? ያው እንደምታዩት እንግዲህ አጠገቢ ሻንጣ ምናምን ይዤ ነው የቆምኩትኝ። ያው ሁላችሁም ስትፈልጉት እንደነበረው ማለት በቃ ያው ከህይወታቸው አንቺ ውጪ አንቺ ስላለች ነው ምናምን የሁላችሁም አመለካከት ነው። እና ስለዚህ እኔ ደግሞ በቃ ለምን ከህይወታቸው በጣም ብዬ አሰብኩኝ። እና ዛሬ ለአንዴና ለመጨረሻ ጊዜ ልሄድ ነው ማለት ነው። እንግዲህ ያው እናንተንም ማለት በጣም ብዙ ነገር ምናምን ሳረግን የቆየሁትኝ እና ዝም ብዬ እንደት እሄዳለሁኝ ላይ ሁሉንም ይቅርታ ጠይቃቸው ብዬ አስቤ ነው ዛሬ የመጣሁትኝና ያው እናንተንም ይቅርታ ብዙ ነገሮች ተፈጥሯል፣ ምናምን ነገር ብዙ ያረኳቸው ነገሮች አሉና ለሁሉም ነገር ይቅርታ ለመጠየቅ ነው። ሁላችሁንም ማለት በቃ ብዙ ነገሮችን ነው ያረኩት ምናምን ነገርና ስለዚህ በቃ ማለት እኔም እሷንም ዝም ብያት ከመሄድ በቃ ተሰናብቻቸው ብያት ማለት ያው ሁለት ቀን ሶስት ቀን ቢሆንም የተግባባ ነው ግን በቃ በጣም ደስ የምትል ልጅ ነችና ስለዚህ እሷንም ቻው ብዬ ተሰናብቻት ሊሄድ ነው ማለት በቃ እኔ እነሱ ቢስማሙ ቢግባቡ በጣም ነው ደስ የሚለኝ። ማለት በቃ እንደነበሩት ቢሆኑ በጣም ደስ ይለኛል ና ስለዚህ ያንን እንዲሆን ደግሞ እኔ ስላለሁ ነው ብዬ ማለት እኔ ስለደስተኛ አይደለሁም በእኔ ምክንያት የሁሉ ነገር በመፈጠሩ ነው። ስለዚህ በቃ እኔ ለምን አልሄድም ብዬ ልሄድ ነው ማለት ነው። ማለት ያው ቤተሰብ እዚህ እንደሌሉ ያው ሁላችሁም ልታቀፍ ትችላላችሁ። እዚህ ያሉ ቤተሰቦቻችን እና ሌላ ሀገር ናቸው እና ወደ እነሱ ጋር ዛሬ ሄዳለኝ ማለት ነው። ስለዚህ በቃ ያው ኬሉንም ዛሬ ጠርቻት አለው ቻው ምናምን ብዬ ተሰናብቻት ሊሄድ ብዬ ነው ያሰብኩት። ማለት ያው ይሄ ነገር ለእኔ ለእናንተ ደስ ሊላችሁ ይችላል። ያው እኔ በመሄድ ያው ሁላችሁም ከህይወታቸው ውጭ ስላላችሁ ምናምን እና። ለእኔ በጣም ደብሮኛል ማለት በጣም የሚደብር ነገር ነው የተፈጠረ። ያው ለእናንተ ደስታ ነው፣ ለእኔ ደግሞ ሐዘን ነው ማለት ነው። ና እና ያው እኔ የተፈጠረው ነገር ያው በጣም ደብሮኛል ምናምን ግን በቃ እኔ እኔ ቢደብረኝም እነሱ ሰላም ከሆኑና እነሱ መልሰው አንድ ላይ የመሆን እንትን ካላቸው እኔ ያንን ነው የምፈልገው። ሌላ ምንም የምፈልገው ነገር የለምና ስለዚህ ያው ሁላችሁም እንደፈለጋችሁት ምናምን እንደተመኛችሁት ነገሩ እንደዛ እንዲሆን ነው እያረኩኝ ያለሁት። ማለት በቃ እኔ እነሱ ሰላም የሆኑ ከሆነ እኔ መቼም ነው ወደ ህይወታቸው አልመለሰው ማለት ነው። በቃ ብቻ እነሱ ሰላም እንዲሆኑ ነው የምፈልገው እና ግን በቃ ያው እንደዚህም ሆኖ እኔ በመሄዴ ደስተኛ አይደለሁም። ማለት በጣም ነው የደበረኝ ምናምን በቃ ብዙ ነገር እና ምንም ማረግ አልችልም። ማለት የግድ ይሄንን ማረግ አለብኝ ነው። ስለዚህ እንደዛ ነው እንግዲህ፣ እኔ እናንተም ዛሬ የመጨረሻ ቀናችን ነው የሚሆነው ማለት ነው። ከዚህ በኋላ አላስቸገርህም። ኧረ ለኔ ችግር የለውም እኔ ሁሌ ማስቸገር ችግር የለውም። ግን እንዴት ድንገታዊ ለመሄድ አሰብሽ? ምንም ያው ነገሮችን አይታችኋል። የተፈጠሩትን ነገሮች ምናምን ና በቃ እኔ ነኝ ለሁሉም ነገር ተጠያቂ ና ስለዚህ እኔ ነገሮችን አስተካክላለሁ ብዬ ባሰብኩ ቁጥር ደግሞ በየቀኑ ሌሎች ነገሮች ናቸው የሚፈጠሩት ና ስለዚህ ለምን እኔ ከሄድኩኝ ሁለቱ ሊስማሙ ይችላሉ ብዬ አሰብኩኝና እና ለዛ ነው ይሄን ማድረግ የፈለግኩት። ምክንያቱም ያው ለማስተካከል ትናንትና እኔም አንተም ለማግባባት ሞክረን ነበረ ግን ያው ሁለቱም ጋር የነበረው ነገር አይታል ያው ደስ አይልም ና ስለዚህ ለዛ ነው ለመሄድ የወሰንኩት እኔ ነው። አንዳንዴ ደግሞ መሸሽ ደግሞ መፍትሄ አይሆንም። ያው ብዙ ጊዜ ደግሞ እስካሁን ድረስ ለቢኒያም በጣም ብዙ ነገር እየታገልሽለት ነበረ አለባሽ። ዛሬ ደግሞ እነሱ ከጣሉ በኋላ እንደኔ ሀሳብ ማለት፣ የአንቺን ባላውቅም፣ ግን አጠገባቸው እንደምንም እስከ መጨረሻው ድረስ መታገል አለብሽ ብዬ ነው እንጂ ማስበው፣ እኔ መሄዱ ላይ አልስማማም። ከአንቺ በላይ ባላውቅም ማለት ነው አዎ ግን ማለት እኔም መሄዱን ፈልጌ እኮ አይደለም። ግን አትሊስት ትንሽ እነሱ የመግባባት ነገር ያው አንተም አለህ እና አንተም እንዲነጋገሩ ለማድረግ ማለት እኔ መሀላቸው ሲሆን ይሄ የሚነጋገሩት ነገር ነገሩን ያስታውሱታል፣ የተፈጠረውን ነገር ምናምን እና ያንዳይሆን ነው እኔ ለመሄድ ያሰብኩትኝ ማለት መሀላቸው እኔ ሁኜ ምናምን ነገር ቁጭ ብዬ አጠገባቸው ለእሷ ነው እንደዚህ ያልከው ምናምን የሚባሉ ነገሮች ስለሆነ እየተፈጠሩ ያሉት እኔ ከሌለው፣ ግን ነገሩን ያንን የተፈጠረውን ነገር ያው ሙሉ ለሙሉ መርሳት ባይችሉም ትንሽ ረስተው ወደ ነበሩበት መሆን ይችላሉ ብዬ አስባለሁና ለዛ ነው ይሄንን ነገር እኔ የወሰንኩትኝና ትሰናበችኝና የመጣሽው ዛሬ እንግዲህ በሚያሳዝን ሁኔታ ያው አንተንም ከማስቸገር አረ ለእኔ ችግር የለውም ባይዘ፣ ዋናው የእናንተ ተሰብስባችሁ ደስታውን ማየት ነው የምፈልገው። በነገራችን ላይ እኔ መቸገሩ ለእናንተ ደግነት የሚያመጣ ከሆነ ለእኔ ችግር የለውም። ግን እስቲ ሄሉም ደግሞ ትመጣለች፣ ቤት ነች። ከደረጃው እስክትወርድ ቢያንስ አንድ ሰላሳ አርባ ደቂቃ ትፈጃለች። ሰላሳ ችግር የለውም ማለት ሳላገኛት መሄድ ስላልቻልኩኝ ነው የመጣትኝ ና ለዚህ ጠብቂያት ያለውን ነገር እንትን ብዬ አስረድቻት ሰናበታት። ለትንሽ ጠብቂያት፣ ናት መጣች። ምንም ማለት በቃ ያው ምንም አያስፈልግም። ምን ነገር ግን ብቻ በቃ መሄድ ስላለብኝ። ለምንድን ነው እንባሽ የሚመጣው? ተጣልታችሁ ነው አባራራሽ?

ምንም በቃ ማለት ያው ምንም፣ ይሄ ቦርሳ ይሄው ምንም አይከብድም። ትንሽ ማለት በቃ ያው ለይ ወይ ምንድን ነው? ልሄድ ነው። ወዴት ጋራ? ቤተሰብ ውጭ ይጋ ለምን ሌላ ሀገር እንዳሉ ታውቂያለሽ። ምንም በቃ ማለት በቃ ይሄ ሁሉ ነገር የተፈጠረው በኔ ምክንያት ስለሆነ ማለት በቃ ሁለታችሁ ሰላም እንድትሆኑ አሁን መሄድ አለብኝ ነው? አንቺ መሄድ አለብሽኝ? ሰላም ምንድን ነው? አዎ፣ እኔ ነኝ ለዚህ ሁሉ ነገር ተጠያቂ። ሁሉ ነገር አይደብረኝም ግን ሩቅ ነው። አይ ምንድነው ማለት ገብቷል እያለችው ያለችው ነገር እኮ ማለት እሷ እኮ በነገራችን ላይ ያ በአንድ ነገር ልንገርሽ እስከዛሬ የተፈጠረው ነገር ያንቺ ጥፋት አይደለም ምንድነው መሰለሽ በምን አይነት ምሳሌ ላስረዳሽ አላቅም በምን አይነት ምሳሌ ላስረዳሽ እንደምችል ግን ያንቺ ችግር አይደለም ይኸውልሽ የሆነ ፈተና ሲመጣብን ማለት እኔ በህይወት የሆነ ፈተና ሲመጣብኝ ያንን ፈተና ከወደቅኩም ካለፍኩም የኔ ጠንካራ መሆንና የኔ ጠንካራ ያለመሆን ነው እንዲ ያንን ይሄ እንትን የሚለው ፈተና የመጣበት ይሄ ምንድን ነው መሰልሽ ፈተና እኛ የሚላክብን ቀጥታ ሴጣን አይደለም በእኛ በኩል የሚላከው ሰው ነው የሚላክብን አደለ ስለዚህ ማለት እኛ ሰው ነው እኛ ላይ ፈተና እንዲያመጣ የሚላክብን ያባሻ አደለ ስለዚህ ሰው ደግሞ ሰው ሲፈትነን ደግሞ አሁን ለምሳሌ እኔ የሆነ ነገር ሆኜ እሷ ናት በእሷ ነው እንዲሆንኩት ምናምን ከምል እኔ ለምን ያንን ነገር አላልፈውም ነበር? ገባሽ አደለ? ስለዚህ እሱ ነበር ያንን ነገር እንደ ቻሌንጅ ወስዶት ሊያልፈው የሚገባው። አንቺ ያደረግሻቸውን ነገሮች አንቺን ተያለ ዛሬ አንቺ ጥፋተኛ ነኝ ብልሽ ይቅርታ ጠይቀሻል አደለ? እሱ ግን አልሸበር ባይነት ሊሆን ይችላል። አላቅምን እንደሆነ ይቅርታ አልጠይቅም ብሏል። ወይሽ አንቺ ልብ ኖሮሽ ይቅርታ ጠይቀሻል። እሱ ደግሞ በቃ ልብ አልገዛም ይቅርታ አልጠየቅም። እኔም እያልኩት ያለውት ያን ነገር ማድረግ አልነበረብህም፣ ስለዚህ ለዛ ነገር ይቅርታ መጠይቅ አለብን። እሱ ደግሞ ይቅርታ ማለት አልፈልግም። የሱ ነው ችግሩ። አንቺ ኦልሬዲ አምነሽ የራስሽን ነገር ይሄ ይሄ ችግር ነበረብኝ ሶሪ ይቅርታ አድርጉልኝ ብለሽ በካሜራም ፊት ለኔም ጠይቀሽኛል ይቅርታም አድርጌልሻለሁ። ምንም ጥፋት የለብሽም አንቺ የመሰለሽን የታየሽን በጊዜው መሆን የነበረበትን ነው ያደረግሽ። ገባሽ አይደለ? እኔ አሁን እያልኩኝ ያለው አንቺ ምንም አይነት ጥፋት የለብሽም አይደለም፣ ግን ማለፍ ነበረበት ቢኒ ያንን። ገባሽ አይደለ? አንቺ አሁን ለወንድምሽ የምትመኝላት አይነት ሴት ትኖራለች አይደለ? እኔም ደሞ ለራሴ የምመኘው ሰው ይኖራል። ያንን ደግሞ ማሟላት መቻል አለበት ነው አይደለም። አንድ ጥያቄ ልጠይቅሽ። ሚስት ባሏን ልትፈትን ሌላ ሴት ላከችበት አደለ፣ ማለት ያቺ የተላከችዋ ምንም ታድርግ ምንም ስተት እኮ የለባትም። ለምን እሷ ኦሬዲ ተልካለች? ገባት አደለ፣ ያንን ነገር ኖ ብሎ ምናምን ብሎ ማስቆም ያለበት ማለት ነው ሰውየው አይደል። ተሳሳትኩ አዎ። ግን ማለት አንቺ የምትይው ይገባኛል ማለት ያው እኔ አሁን እንትን እንዳለን ምናምን አስበሽ ሊሆን እኔ ማለት ምንም ነገር ቢሆን አንቺም ሁሉም በቃ የአንቺ ቤተሰቦችን ሁሉም አንቺ ከህይወታቸው ከወጣሽ በቃ ሰላም ይሆናሉ። ና ሁሉም በቃ ከህይወታቸው ልጭ ነው። እና ስለዚህ እኔ ሊሂድና ማለት ደግሞ እርግጠኛ ነኝ ወደ ነበራችሁበት እንደምትመለሱ ነው። ስለዚህ እኔ በቃ ብሄድ ይሻላል እና ያ እንችን የሚቀርታ እስከምትመጭ ድረስ ቤተሰቦች የሚቀርታ አስጠቅኔ ቆየትም ነው። ጥቅርት ያለ መጠይቅ ነው። ካሜራ ይዘሽ የመጣሽው እነሱንም ብዙ ነገር እንትን ብያለሁኝ ምናምን ብዙ መስቀይም ነገር ተናገሩ ያለው እነሱንም የአንቺ ቤተሰቦች ምናምን ብዬ ና እነሱንም ይቅርታ ጠይቄ አንቺንም ደግሞ ለምሰናበት ነው። ማለት ደስተኛ ይሄ ጥሩ ስቀን ተጫውተን ያሳለፍ ነው። ሁለት ቀን ሶስት ቀን ቢሆንም ለእኔ በጣም ማለት ለእኔ መልካም ሰው ሁነሽልኛል ነው። አይ ደግሞ እነዛን ሁሉ ነገሮች እንደዚህ ሳላክ ስላረኩኝ አንቺንም ይቅርታ ጠይቄሽ ለመሰናበት ነው የምታወቱኝ። እና አይደለም ይሄ እኮ ግራ ተጋባው እኮ ኔኔ እንዲ አንደኛ እንረጋጋና ቤት ወይኔ ግን ያልሻልኩም፣ እውነት እያመመኝ ነው። ፈጣሪ ጠብቀኝ። ወንበሩ የምሬን ነው እና የምር ግን እያመመኝ ነው ማለት ነው። አንቺ ስለሆንሽ ነው የወረድኩኝ ከላይ። እና አንደኛ ቤት ግቢና ቁርስ ምናምን በልተሽ ያዳነው እንዴ ለምን ናስኔ በቃ ቻው ሳልልሽ አልሄድም ብዬ ነው የጥሽን እንጂ አልጋባ ሄዳለሽ። ይኸውልሽ አንደኛ የምንም ቻው መባባል የለም እዚህ ጋር ምንም ቻው የምንባባልበት ነገር የለም። ምክንያቱም ደግሞ ምንድነው መሰለሽ እኔ እኔ ነገራቶችን ይሄ ማየት ደስ ይለኛል። ማለት ይሄ ነገር የምር ነው የሆነ ሰው ፊትለፊት መጥቶ ስለተጋፈጠ ብቻ ያሰው ጥፋተኛ ነው ማለት አይደለም። ገብቶሻል አይደለም? ስለዚህ የሚያቀኝ ቢኒ ነው። ቢኒ በደንብ ነው የሚያቀኝ። እኔ እንደ ቢኒ የሚያቀኝ ሰው የለም። ገባሽ? በደንብ ነው የሚያቀኝ። በትንሽ ጊዜ ውስጥ በደንብ የሚያቀኝ ሰው ቢኒ ነው። ስለ እኔ በቃ ምንም ማለት የሚችለው ቢኒ ነው። ስለዚህ እሱ እንኳን ሊያደርገው ያልቻለውን ነገር ላይ ከአንቺ ያድርገሻል። እኔ ከአንቺ ምንም አይነት ጥፋት አላየሁም፣ እና ጥፋት ባይም ደግሞ ያልሽ ምን እንዳለቀሽ ጥፋት ባይብሽም ደግሞ ቅርታስ ከጠየቅሽ ድረስ ኦልሬዲ ጥፋትሽን አምነሽ ቅርታስ ከጠየቅሽ ድረስ ምንም አይነት ጥፋት የለብሽም። ገባሽ ያ። ስለዚህ አሁን እሄዳለሁ ምናምን የምትይው ነገር ይቅርና፣ እኔ ቢኒ ጋር ልደውልለት። ልትገናኙ ነው ሰፈብ፣ ልንታረቅ ምናምን ሳይሆን ከአንቺ ጋር ያለውን ነገር ኦልሬዲ የሆነ ነገር ሆነሽ ነው ከሱ ጋር አይ ሜን ነገር ማለት ምን ሆነሽ ነው ግን ምንድን ነው ግን የተፈጠረው ማለት ልሄድ የምትለው ዝም ብላ ልሄድ አትልም ይችላል ከመሬት ተነስታ አይደል እንዴ ምክንያቱም ቤተሰብ እነሱ እዚህ ለብቻቸው ነው የሚኖሩት ቤተሰብ ደግሞ ሌላ ሀገር ነው የሚኖሩ አይደለ አልተሳሳትኩም መቼም ስለዚህ እንደዛ ነው የሚኖሩ እዛ ሲሄዱ ቤተሰብ እዛ ስትሄድ ይችላል ቤተሰብ ጋር ምንድን ነው የሚፈጠረው ገባ ሌላ ነገር ነው ማለት፣ አንደኛ አሁን አስበዋል። ከቤተሰብ ጋር ምናምን ቤተሰብ ጋር ሄዳ ማለት ቤተሰብ ጋር ሄዳ ምናምን ምን ሆነሽ ነው የመጣሽው ምናምን ብትባል ምንም ልትል ትችላለች። ግን ቆይተው ደግሞ ሁለቱ ተጣልተው እንደሆነ ሊገባቸው ይችላል። እኔ በእርግጠኝነት ከእሱ ጋር የሆነ ነገር ካልተፈጠረች ልጅ አትመጣም። ዝም ብለሽማ አትመጪም። እሺ፣ ቢኒ ጋር ልደውልናል አረጋ አይ አንቺ፣ እሱን ይቅርታ ልታረግለት ከሆነ ደውይለት። ይቅርታ ላረግለት አይደለም፣ ነገር ግን ልጠይቀው። ሲጀመር አሁን ዛሬ ራሱ እዚህ እንደመጣ ካወቀ እኔ ላይ በጣም ነው የሚናደር። አንቺን እንዳገኝሽ አይፈልግም እና ገባኝ እኮ ገባኝ፣ ግን የራሱን ጥፋት ቢኒ በጣም እየተሳሳተ ነው ያለው። የራሱን ጥፋት ሰው ላይ ለማላከክ እየሞከረ ነው። በጣም ያለው ትክክል አይደለም፣ ቢኒ እየሰራ ያለው። እንዴ ይቅርታ መጠየቅ ነበረበት። በቃ እሱም ጥፋት አጥፍቷል። እሷ ብቻ አይደለች የሚያጠፋችው እኮ። አሁን ይኸውልሽ አንድ ነገር ልንገርሽ፣ ቤተሰብ ስትሄጂ ምንድን ነው ብሎ መጠየቁ አይቀርም። ሲጠይቅ፣ አንቺ እኮ ምክንያት ልታቀርቢ ትችያለሽ፣ ከሱ ውጭ የሆነ ምክንያት ናፍቃችሁ ነው ላላችሁ ነው ምናምን፣ ብዙ ምክንያት ልታቀርብ ትችያለሽ። ነገር ግን እሱ ትክክለኛ አይደለም። የሆነ ሰዓት ላይ ወይ እሱ የሆነ ነገር ይናገራል ምናምን፣ ይደረስበታል። ይሄ ነገር ደግሞ ከተደረሰበት ጥሩ አይደለም። ገባሽ? ቤተሰብ ውስጥ የሆነ ነገር በእኔ ምክንያት እንዲፈጠር አልፈልግም። ገባሽ? የሆነ ትልልቅ ሰው እንዲበጠበጥ አልፈልግም። በእኔና እኛ የእድሜ እኩያንን ምንም ምንም ብለን ምንም ብለን በሰላም ፈተንን መለያየት ምንችል ሰዎች ነን። ግን ቤተሰብ ጋር ደግሞ እንደዛ አይደለም ይወሰድ ገባ አይደለም ስለዚህ እንደዛ ማድረግ ይሄ ትክክለኛ ውሳኔ ስለመሆን ልደውልለት እና ለእሱ ልጠይቀው ምንድን ለምንድን ነው ምንድን የተፈጠረው ነገር። የመጀመሪያ ከሚኒጌ የተፈጠረውን ነገር ለእኔ ያስረጅ እኔም ማወቅ ስለምፈልግ ወ ወይም ደግሞ ደዊ ይልጥ ደውለሽ ይቅርታ ምናምን ይቅርታ ልለው አይደለም ስለ አንቺ ላውራው ነው ልደውልለት። ሲጀመር በጣም ነው የሚናደደው፣ መጥቼ እንዳገኘሽ ካወቀ ራሱ። እሺ የሆናችሁትን ንገረኝ፣ በቃ የሆናችሁትን አስረጅኝ እና ከዛም በኋላ ችግር የለውም መፍትሄ እንፈልጋለሁ። ምን ምንድነው የሆናችሁት? ምንም ማለት በቃ ያው ምንም አያስፈልግም። ነገር ግን ብቻ በቃ መሄድ ስላለብኝ ይፈት ለምንድን ነው እንባሽ የሚመጣው? ተጣልታችሁ ነው? አባረረሽ? አያረግም አትበል። አያረግም አንተ ደግሞ ምንድነው? ሂዳ እሱ ጋር አታናድል። ለምን ነው አያረገው? በእርግጠኝነትን በርግጠኝነትን ያውቀዋለሁ። በቃ እንደዛ አድርጎ ነው የሚሆነው ማለት ነው። ውይ ቢኒ፣ ጨጓራ ይቃጠል ነው ጨጓራ እንደጨረስከው ማለት ነው። ምን አይነት ሰው ነው ግን? እሺ፣ አሁን ምን ይሉታል? ከኔ ወደ ፋሚሊ ነው። ወዴት ትሄዳለች ማለት? እነሱ ጋር ነው የሚፈለገው የሚፈልገው ግን፣ ፋሚሊ ጋር ምን እንደሚፈጠር ታውቂያለሽ? ማለት ይህንን ቢሰሙ

በቃ አትስሚም። በቃ አይደለም አይደለም። አሁን ቤተሰብ ቢሰማ ይሄ ነገር ማለት ነው። አሁን ትንሽ ችግር አይደለ የተፈጠረ። ቤተሰብ ደግሞ ሲሰማ፣ ትልቅ ችግር ነው ማለት ነው የሚሆነው። ገባሽ ግን በቃ ማለት ድጋሚ አንችንም ማስቸገር አልፈልግም። እንዴ ስለምን ማስቸገር ነው ያን ሁሉ ነገር አርጌሽ ደግሞ አንቺ ማለት እንዴት እኔ ጋሁ ሚልቲ ሚልሻል እኔ እንጃ ማለት አይደለም። አይደለም ብዙ ነገር ነው ያደረሽ። እንደዛ የሚባል ነገር የለም። በቃ አንቺ ያደረግሽበት እዛኔ ምክንያት ነበርሽ። አሁን ደግሞ ተጸጸታሽ፣ ይቅርታ ጠይቀሻል አይደለ? በቃ ዋናው እሱ ነው ማለት ነው። አሁን እኔ ጋር ትገቢ እና ያለውን ነገር እናስተካክላለን። እስኪ ስተካከል ድረስ እኔ ጋር ቆይ ቤተሰብ ጋር ማየት ትልቅ ችግር ነው የሚፈጥረው። ያብለብን አሰሚኝም የምነኝ በቃ ማለት እዚህ እሱም እዚህ እኔም አይደለም። ቤት ስመጥች እንዳገኘች በቃ ምንም አያመጣም። በቃ በእኔ ጣዩ ገባሽ አደለ? በእኔ ጣዩና ሁሉንም ነገር በእኔ ጣዩና ማለት ነው። ማለት እኔ እወጣዋለሁ በቃ ምንም አያደርግም ማለት ነው። ቢኒ ሲጀምር ምንም አያደርግም። ይናደድ በቃ ይናደድ እና ሲናደድ ይህ ንዴቱ ሲለቅ ምናምን ሰላም ይሆናል ማለት ነው እስከዛ ደግሞ ኔጋ ተቆያለሽ ምክንያቱም ቤተሰብ ጋር ከሄድሽ ሌላ ትልቅ ችግር ነው የሚፈጠረው ምን ሆነሻ እንደ ትልቅ ሰው እናስብ እንጂ ቤተሰብ ጋር እኮ ብትሄጂ ምናምን ምን ሆነው ነው ተጣልተው ነው እሱ ይጠራል ትልቅ የቤተሰብ ጉባኤ መፍጠት ትፈልጋለሽ ከዛ ምክንያቱ ስትጠየቁ ገና ምናምን ምናም ብዙ ችግር ነው የሚያመጣ ገባሽ ስለዚህ እቤት እንሂድና

እኔ ላይ ካደረገው ነገር በላይ ነው ሊያደረግ የሚችለው። በጣም ነው የሚናደድብኝ። እዚህ እንደመጣሁ ካወቀ እና አሁን እራሱ እኔ በቃ በቃ ችግር የለውም። ስሚ፣ የምር እና እሷ እኛ አንቺ ዛሬ ዛሬ ካላስታከሽ መች ነው ነው አንደኛ አንቺ አንደኛ አንቺ ስለ ራቅሱ ብቻ ምንም አይፈጠርም ጭራሽ ሌላ ቢኒ ማለት ነው ለምንም አንገናኝም ገባሽ አይደለ ስለዚህ እንደዛ ስለሆነ ነገራቶችን ቀዝቀዝ ለማድረግ ሞክሪ ጊቢና ቤት ቆይ ምክንያቱም በቃ ምንም የሚሆን ነገር የለም ለአሁን ዛሬ በስሜት የተወሰነች ነገ መጸጸት ነው እኮ ነገ ቤተሰብ ጋር ሄዳ ትልቅ የቤተሰብ ጉባኤ እኮ ነው የሚፈጠረው እንዴ ቢጠራስ እዚህ ከሱ

ግን በዚህ ሁኔታ መሄድ የለብሽም። ግን በዚህ ሁኔታ አይደለም መሄድ ያለብሽ። እሺ፣ ቢያንስ እንኳን ተረጋግተሽ ዛሬ የተረጋግና ነገ ከነገ ወዲያ ትወስኛለሽ። በቃ ችግር የለውም። በቃ ነገ ከነገ ወዲያ ያለውን ሙያ የላትም። ቡና ተፈላለች። እሺ የቡና ጉዳይ እንዴት ነው? ኧረ አንተ ቡና አድርገህ ዘላለም ሙያ የለ። እሺ አሁን እንዴት ነው ነገሩ? አጠጣም ወይ ድግሮም የሆድ ነገር ልትሰደጅብን

ያሉት ነገራቶች ይስተካከላሉ። ቆንጀት መሄድ መፍትሄ ሆኖ አያውቅም። አትሄጂብን፣ አትሄጂብኝ ትርጉሙ ሌላ ነው። በቃ እንግዲህ አትጨናነቂ፣ አብሽሪ። ሙያ ከፈለግሽ ሙያ የሌለበት ቤት ነው የገባሽው አጠፋሁት። ያው ወዳችኋለሁ፣ እንግዲህ ውድ ቤተሰቦቻችን ቻው፣ ደህና ሁኑ፣ ባይ ሄለን።